ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 3 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በአማራ ክልል የእህል ማዳበሪያ ከእጥፍ በላይ ጨምሮብናል ያሉ አርሶ አደሮች ምሬታቸውን ገልጸዋል። በአፋር ክልል አዋሳኝ ሰራዊት እየገነቡ ያሉት የትግራይ ጄኔራል ስለ አቋማቸው ማብራሪያ ሰጥተዋል። ጄኔራሉ ትግል ላይ ነን ብለዋል። የኤርትራ መንግስት የኦሮሞ ምሁራን ያቀረቡብኝ ክስ መሰረተ ቢስ ነው ሲል አጣጥሏል። ኢሳያስ ችግሬ ከዐቢይ ጋር ነው ብለዋል። የብልጽግና ፓርቲ ከመፍትሄ ይልቅ ችግር እያባባሰ ነው ሲል ህወሓት ተቃውሞ አሰምቷል። ታደሰ ወረደም አደጋ ላይ ነን ብለዋል። ትራምፕ በተቃውሞ በምትናጠው ሎስ አንጀለስ ተጨማሪ የብሔራዊ ዘብና የባህር ኃይል አባላትን ማሰማራታቸው ታውቋል። አድማጭ ተመልካቾቻችን አብራችሁ ሲቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችው ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑም ቤተሰብ ይሆነው። በአማራ ክልል የእህል ማዳበሪያ ከእጥፍ በላይ ጨምሮብናል ያሉ አርሶ አደሮች ምሬታቸውን ገለጹ። በአማራ ክልል የማዳበሪያ ዋጋ በከፍተኛ ዋጋ በመጨመሩ ዋና ዋና የምግብ እህሎች ላይመረቱ እንደሚችሉ አርሶ አደሮች እየተናገሩ ይገኛሉ። እንደ አርሶ አደሮቹ ገለጻ የዚህ ዓመት የማዳበሪያ ዋጋ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በእጥፍ መጨመሩ ታውቋል። ለጀርመን ድምፅ አስተያየታቸውን ከሰጡ አርሶ አደሮች መካከል በሰሜን ጎጃም ዞን የአቸፈር ወረዳ አርሶ አደር አንዱ ሲሆን ከዚህ ቀደም ከስምንት ኩንታል ማዳበሪያ ገዝቶ ይጠቀም የነበረው አርሶ አደር አሁን ባለው የዋጋ ጭማሪ መሰረት ከሁለት ኩንታል በላይ መግዛት ባለመቻሉ የእርሻ ማሳዎች ያለ ጥቅም እየቀሩ ነው ብለዋል። የአርሶ አደሩ ብዙም ለምግብ አገልግሎት የማይውለውንና ማዳበሪያ የሚያስፈልገውን ግብጦ የተባለ የእህል አይነት ለመዝራት እየተገደደ እንደሆነም አርሶ አደሩ ገልጸዋል። የምስራቅ ጎጃም ዞን አንድ አርሶ አደር በበኩላቸው የማዳበሪያ ዋጋ በከፍተኛ ሁኔታ በመጨመሩ ምክንያት ጦም የሚያድሩ የእርሻ ማሳዎች ሊኖሩ ይችላሉ ያለ ሲሆን የማዳበሪያ ዋጋ እንዲቀንስ ለሚመለከታቸው አካላት ጥያቄ ቢያቀርቡ አጥጋቢ ምላሽ ባለማግኘታቸው ሁሉንም ማሳ ማዳረስ ባያስችልም የተወሰነ ማዳበሪያ በውድ ዋጋ መግዛታቸውን ተናግረዋል። 50 ኪሎ ማዳበሪያ ባለፈው ዓመት 1600 ቶ ብር ይሸጥ እንደነበር የገለጹት ዋግምራ ብሔረሰብ አስተዳደር የደሃና ወረዳ አርሶ አደር፣ በዚህ ዓመት ተመሳሳይ መጠን ያለው ማዳበሪያ በ3800 ብር እየተሸጠ ነው ብለዋል። ይህ ደግሞ አርሶ አደሩን አማሮታል ሲሉ ተናግረዋል። ከምዕራብ ጎጃም አስተያየታቸውን የነገሩ ሌላ አርሶ አደር የማዳበሪያ ዋጋ አርሶ አደሩን በሙሉ አቅሙ ወደ ግብርና ስራው እንዳይገባ አድርጎታል ብለዋል። በማዳበሪያ ሰበብም ሌሎች ተጨማሪ ክፍያዎችን ከፍላጎታችን ውጪ እንጠየቃለን ለምን ብለን ስንጠይቅም እንጉላላለን ሲሉ ነው የተናገሩት። የማዳበሪያ ዋጋ በራሱ በከፍተኛ ሁኔታ ጨምሮ ሳለ የተለያዩ ሰበቦችን እየፈለጉ የአንዱን ኩንታል ዋጋ እስከ አስር ሺ ብር አድርሰውታል ሲሉም አስረድተዋል። በአፋር ክልል አዋሳኝ ሰራዊት እየገነቡ ያሉት የትግራይ ጀኔራል ስለ አቋማቸው ማብራሪያ ሰጡ። ተዋት ኃይሎች በመለየት ከአፋር ክልል ጋር በሚዋሰን አካባቢ የራሳቸውን ሰራዊት እየገነቡ መሆናቸውን የሚናገሩት ብርጋዴል ጀኔራል ገብረ እግዚአብሔር በየነ ወይም ወዲ አንጥሩ ከፓርቲ ነጻ የሆነ ኃይል ለመፍጠር ወደ ነጻ መሬት መውረዳቸውን ተናግረዋል። ጀኔራሉ ከቢቢሲ ትግርኛ ጋር ባደረጉት ቃለምልልስ አዲስ ነገር ለመፍጠር ወደ በረሃ መውረዳቸውን ሲያብራሩ ከፓርቲ ነጻ የሆነ ኃይል ለመፍጠር ፓርቲ የማያዘው ሰራዊት ለመፍጠር የተንቀሳቀሱ መሆኑን ተናግረዋል። ህዋትን የመጣል አላማ እንዳላቸው የተጠየቁት ጀኔራሉ እኛ የምንሰራው ፓርቲ እኛ የምናቋቁመው ወታደራዊ መንግስት የለም ብለዋል። በአፋርና በትግራይ ክልሎች ውስጥ አራት ክፍለ ጦር ያለው ሰራዊት ማደራጀታቸውን የሚናገሩት ጀነራል ገብረ እግዚአብሔር በየነ ከትግራይ ሰራዊት አመራሮች ጋር የተለያዩት ከጥር 15 2017 ዓ ም ጀምሮ መሆኑን ይናገራሉ። አሁን በትግል ላይ ነን ያረጀነውን በትግል ነው ያሉት ጀኔራል ገብረ እግዚአብሔር ከፓርቲ ጋር ተጣብቆ ማተም የሚነጥቅ ከፓርቲ ጋር ተጣብቆ የሚሾምና የሚሽር ኃይል ለወጣቱ ትውልድ ትተን መሄድ አንፈልግም። ለወጣቱ ወገንተኛ ለሆነ ፍትሃዊ ኃይል ለመፍጠር እንጂ አሽከርነት የለንም፣ አናደርገውም ብለዋል። የትግራይ ህዝብ በነጻነትና በወገንተኝነት በሌለበት መንገድ የመረጠውን አካል ነው የምናገለግለው ብለዋል። ከሌሎች የትግራይ ሰራዊት አመራሮች ጋር ያላቸው ልዩነት በንግግር ለመፍታት ሞክረው እምቢ እንደተባሉ የሚናገሩት ጀኔራሉ የተወሰዱ እርምጃዎችንም መቃወማቸውን ገልጸዋል። መጀመሪያ ከኮር በላይ የሆኑ አመራሮች ተሰብስበው በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር አውግዘው መግለጫ ሲያወጡ አልቀበልም በማለታቸው መታገዳቸውን ያስታወሱት ጀኔራል ገብረ እግዚአብሔር አንቀበልም ማለት መብታችን ነበር ካሉ በኋላ ባህሪያቸው ግን ማገድ ነው ብለዋል። እኔ የህወሓት ደጋፊ አይደለውም ማለት ራሱን ይቻል አልሸከመውም ማለት ሰራዊቱ መሸከም የለበትም ማለት ነው ብለዋል ራሱን ችሎ ወደ ህዝብ ይግባና ይወዳደር ህዋት ይጥፋ አይጥፋ የራሱ ጉዳይ ነው ይቀጥል አይቀጥል የራሱ ጉዳይ ነው እኔን የሚመለከተኝ የትግራይ ህዝብ ጉዳይ ነው ብለዋል ጀኔራሉ ለተቃውሟቸው ጠመንጃ ማንሳት መምረጣቸው በጦርነት ውስጥ የቆየውን የትግራይ ክልል ዳግም ወደ ግጭት አዙሪት አይከተውም ወይ ተብለው የተጠየቁት ጀኔራሉ እኔ ኢንተርናሽናል ጀነራል ልኝ ይህንን ሆኜ የህወሓት ሚሊሻ መሆን አልፈልግም። ህወሓት ፓርቲያችን ነው የሚሉ የእርሱ ሚሊሻ እንደሆኑ ነው የምቆጥረው። ሚሊሻነት ደግሞ አልቀበልም ብለዋል። የኤርትራ መንግስት የኦሮሞ ምሁራን ያቀረቡብኝ ክስ መሰረተ ቢስ ነው ሲል አጣጣለ። በአሜሪካ ካናዳና አውሮፓ የሚኖሩ ወደ 85 የሚሆኑ የኦሮሞ ምሁራን ለፕሬዚዳንት ኢሳያስ አፈወርቂ ግልጽ ደብዳቤ መጽሐፋቸውን መዘገቡ፣ ይታወሳል በደብዳቤያቸውም የኤርትራን 34ኛ ዓመት ምክንያት በማድረግ ፕሬዚዳንቱ ኢሳያስ አፈወርቂ ባደረጉት ንግግር ኦሮሞማ ማለታቸውን በማውገዝ ተቃውሞ አቅርበዋል። የፕሬዚዳንቱ ንግግር በብልጽግና ፓርቲ ላይ ያነጣጠረ እንደሚመስል የገለጹት ምሁራኑ ነገር ግን ንግግሮ በኦሮሞ ማንነት ላይ ያነጣጠረ ግልጽና ከባድ ጥቃት ነው ሲሉም ክስ ማቅረባቸው እንደሚያስፈልጋቸው ይታወቃል። ለዚህ ደብዳቤ የኤርትራ ማስታወቂያ ሚኒስትር የሆኑት አቶ የማነ ገብረ መስቀል ትናንት መልስ መስጠታቸውንም ለመረዳት ተችሏል። በመልሳቸው ደብዳቤውን በመሰረተ ቢስ ውንጀላዎች የተሞላ ነው ያሉት አቶ የማነ ደብዳቤውን ከጻፉት አካላት ወይም ከተወካዮቻቸው ጋር ኤርትራ ፊት ለፊት ውይይት ለማድረግ ፈቃደኛ መሆኗን ገልጸዋል። ይህ እንዳለ ሆኖው በጉዳዩ ላይ የኤርትራ መንግስትን አቋም በአራት ነጥቦች አስቀምጠዋል። አቶ የማነ እንዳሉት አንደኛው ነጥብ ኤርትራ ለኦሮሞ ሕዝብና ባህል ከምንም በላይ ክብር አላት በሚል ተመላክተዋል። ሁለተኛው ነጥብ ደግሞ ኤርትራ ለኢትዮጵያ ሕዝብ በተለይ ለኦሮሞ ሕዝብ ትግል ከፍተኛ ድጋፍ ስታደርግ መቆየቷን የሚያስረዳ ሲሆን፣ በሶስተኛነት ፕሬዚዳንት ኢሳያስ ስለ ኦሮሙማ ፖለቲካ ያነሱት ለኦሮሞ ሕዝብ ያላቸውን ክብር በሚቀንስ መልኩ አለመሆኑን የጠቀሰ ሆነዋል። እንዳቶ እንደ አቶ የማነ አባባል ፕሬዚዳንት ኢሳያስ የኦሮሙማ ፖለቲካ ያሉት ባለፉት ጥቂት ዓመታት የማንም ውክልና የሌለውንና በኢትዮጵያ ውስጥ የሰፈረውን ርዕዮተ ዓለም ለመግለጽ ነው ሲሉም ጉዳዩ ከኦህዴድ ብልጽግና አገዛዝ ጋር የሚገናኝ መሆኑን ጠቁመዋል። በአራተኛነት አቶ የማነ ያነሱት ደግሞ ኤርትራ በአፍሪካ ቀንድ ላይ ሰላምና ፍትህ እንዲሰፍን ያለማመንታት ቁርጠኛ ነች የሚል ሲሆን አክለውም የጦርነት ከበሮ እየተደለቀ ያለው ከኤርትራ ሳይሆን የኤርትራን ሉዓላዊ ግዛት ለመውረር ከሚንቀሳቀሱ ኃይሎች ነው ብለዋል። የብልጽግና ፓርቲ ከመፍትሄ ይልቅ ችግር እያባባሰ ነው ሲል ህወት ተቃውሞ አሰማ። በፕሪቶሪያ ስምምነት እየተመሩ ነው የሚባሉት ህወትና የብልጽግና ቡድን አሁንም መካሰሳቸውን ቀጥለዋል። የፕሪቶሪያ ስምምነት እንዲፈጸም በተደጋጋሚ ጥሪ እያቀረበ ቢሆንም የኢትዮጵያ መንግስት የፈረመውን ውል ከማክበር በተቃራኒ ትግራይን የሁከት ማዕከል ለማድረግና የትግራይ ኢኮኖሚያዊ እንቅስቃሴ እንዳያገግም የሚያደርጉ ክልከላዎችን አጠናክሮ መቀጠል መርጧል ሲል ህወሓት ከሷል። በአራት ኪሎ መንግስቱ ላይ በርካታ ክሶችን ያነሳው የህወሓት መግለጫ ብልጽግና በትግራይ የተረጋጋ ኢኮኖሚያዊ እንቅስቃሴ እንዳይኖር ለሸቀጦች መንገድ መዝጋት፣ ነዳጅ መከልከል፣ የኢንቨስትመንት ስራዎች እንዲቋረጡ ማድረግና ሌሎች ነጥቦች አንስቷል። ጉዳዩን አስመልክተው የተገለጸው ለህወት ልሳን ወይን የተናገሩት የህወት ስራ አስፈጻሚ ኮሚቴ አባል አቶ ተክላይ ገብረ መድህን ከፕሪቶሪያ ውል አፈጻጸም ጋር በተገናኘ ያሉ ክፍተቶችን ለመሙላት ለማስተካከል ከፌዴራል መንግስቱ ጋር መነጋገር እንደሚያስፈልግ በማንሳት የአፍሪካ ህብረት ፓነል ሊጠራ ይገባል ብለዋል። አቶ ተክላይ የአፍሪካ ህብረት ፓነል ቆሞ ነው ያለው፣ ይህ ስህተት ነው። አሁንም ቢሆን በአስቸኳይ ዳግም ሊቀጥል ውይይት ሊደረግ ይገባል። የፕሪቶሪያ ውል አብዛኛው ያላለቀና ጨርሶ ያልተሰራ በመሆኑ ይህ ሊፈጸም ከሆነ መነጋገር መቻል አለብን ብለዋል። ይበንድ እንዳለ በትግራይ ያለው የፖለቲካ ሁኔታ አጥፊ ነው ሲሉ ሌተናል ጄኔራል ታደሰ ወረደ ተናግረዋል። በትግራይ ክልል ትናንት የሃይማኖት ተቋማት ጉባኤ ተከናወነ ሲሆን በዚህ መድረክ ላይ የክልሉ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ንግግር አድርገዋል። በንግግራቸውም በትግራይ አሁን ያለው የፖለቲካ ሁኔታ አጥፊ ነው፣ ይህ ጥፋት እንዳይከሰት የመከላከል ስራ መስራት አለብን ያሉት ፕሬዝዳንቱ ጨምረውም ፖለቲከኞች የፈጠሩት ችግር የትግራይ ዋና ጉዳይ እንዲረሳ አድርጎታል። ሁሉም አካላት የትግራይን ችግር በኃይል መፍታት እንደማይቻል ሊረዱት ይገባል በማለት መልእክት አስተላልፈዋል። ሲቀጥሉም በአሁኑ ወቅት በትግራይ ያለውን አደጋ ማሸነፍ የሚቻለው በሰላማዊ መንገድ በአንድነትና በመግባባት ነው ብለዋል። በዚህ ጉባኤ ላይ የሃይማኖት አባቶች ለትግራይ ሰላምና አንድነት ያላቸው ሚና በሚል ርዕስ ጥናታዊ ጽሁፍ ያቀረቡት አቶ ካላዩ በ1993 ፖሊስ የህወሓትን ክፍፍል ጠቅሰው በመሪዎች መካከል ያሉ አለመግባባቶች በሰላማዊ መንገድ ካልተፈቱ አደጋው ከባድ መሆኑን ማስረዳታቸውን ለማወቅ ተችሏል። ከትግራይ ክልል ጋር በተያያዘ ሌላ ዜና፣ ሳልሳይ ወያነ ፓርቲ ትናንት ባወጣው መግለጫ የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ቢሮ ኦቻ ወልቃይትን በማካተት ያሰራጨውን ካርታ ተቃውመዋል። ፓርቲው በመግለጫ ኦቻ ምዕራባዊ ትግራይን በአማራ ክልል ውስጥ ማስቀመጡ አሳሳችና ሕገ ወጥ ነው ሲሉ ተቃውሞ አቅርበዋል። ትራምፕ በተቃውሞ በምትናጠው ሎስ አንጀለስ ተጨማሪ ብሔራዊ ዘብና የባህር ኃይል አባላትን ማሰማራታቸው ተሰማ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሎስ አንጀለስ ለተቃውሞ የወጡ ሰነድ አልባ ስደተኞች የፈጠሩትን አለመረጋጋት ለመቆጣጠር ተጨማሪ 2000 የብሔራዊ ዘብና 700 የባህር ኃይል አባላትን አሰማርተዋል። ትናንት አራተኛ ቀኑን በያዘው የሎስ አንጀለስ ተቃውሞ ተጨማሪ 2000 የብሔራዊ ዘብ አባላት ማሰማራታቸውን ባለስልጣናት ገልጸዋል። ፔንታጎን የፌዴራል መንግስቱ የተቃውሞ ሰልፉን ለመቆጣጠር እየወሰደ ያለውን እርምጃ ለማገዝ እንዲሰማሩ ማዘዛቸውን አረጋግጫለሁ ብለዋል። ትራምፕ ከዚህ ቀደም ያሰማሯቸው ሁለት ሺ የብሔራዊ ዘብ አባላት የፖለቲካ ውጥረት መፍጠራቸውን ተከትለው የካሊፎርኒያ አስተዳደር ጋቪን ኒውስኮም እና የኤሌ ከንቲባ ካረን ባስ የአካባቢ ፖሊስ ተቃውሞ ሰልፈኞችን መቆጣጠር ይችላል ብለው ተከራክረዋል። ይህ በእንዲህ እንዳለ ዶናልድ ትራምፕ ለተቃውሞ ጎዳና የወጡ ስደተኞችን ለመቆጣጠር የባህር ኃይል አባላትን እንዲሁም ተጨማሪ ብሔራዊ ዘብ ወታደሮችን ለማሰማራት መወሰኑ ሌላ ውጥረት ፈጥሯል ተብሏል። የትራምፕ አስተዳደር በሀገሪቱ በህገ ወጥ መንገድ የሚኖሩ ስደተኞችን ከሀገር ለማባረር ከወሰዳቸው እርምጃዎች ሁሉ ይህ ጠንከር ያለ።

ሲል ቢቢሲ ዘግቧል። የሎስ አንጀለስ ፖሊስ በበኩሉ ተቃዋሚ ሰልፈኞች ከአካባቢው እንዲሄዱ ለማድረግ መግፋት የጀመረ ሲሆን አነስተኛ ጥቃት አድራሽ የሆኑ ጥይቶችን ተኩሰዋል። ካሊፎርኒያ የትራምፕ እርምጃ የፌዴራል ሕግንና የግዛት ሉዓላዊነትን የሚጥስ መሆኑን በመግለጽ የብሔራዊ ጥበቃና የባህር ኃይል ወታደሮችን ለማገድ የትራምፕ አስተዳደርን ከሳለች። ፔንታጎን ሰኞ 2000 የብሔራዊ ጥበቃ ጦር ሰራዊት አባላት እንዲሰማሩ መጠየቁን አረጋግጦ ይህም አሁን በሎስ አንጀለስ የተሰማሩ ወታደሮች